ተስተካከለ ባላለው እንግዲህ እኔ የተሰማራሁት በወተት ላሞች እርባታ ላይ ነው የወተት ላሞች እርባታ ያው ለእኔ ብዙ ጥሩ ጥሩ ነገሮች አሉት ከነኝ መካከል የአካባቢውን ህጻናቶች ወተት ማጠጣት ለቤተሰባችን የወተት የአይብ የቅቤ እንትኖችን ፍላጎታችንን ማሟላት ከዛ በተረፈ ደግሞ የማገዶ ፍላጎታችንን በባዮጋዝ ከውጭ ሌላ በግዶ የማንጠቀምበት ሁኔታ ላይ ነው ያለ ነው። ከነዚህ እነኚህ ትንንሾች የሚባሉት ጥቅሞች ናቸው። ስለዚህ የተወሰኑ ላሞች ያው ጊደሮች ይኖራሉ። በየጊዜው የተለያዩ ጊደሮችም ላሞችም አሉ። ከነሱ የወተት የወተት ብዙ የወተት ጥሩ የሆነ የወተት ምርት አለኝ። ከዛ ላይ አይብ እንሰራለን እንደዚሁም ደግሞ ቅቤ እናወጣለን። ወተቱን ደግሞ እንደዚሁ ባለበት ሁኔታ እንሸጣለን። ስለዚህ ያ የዚህ አካባቢ ራሱ ያሉት ሕጻናቶች በቂ የሆነ ወተት ማግኘታቸው ለእኔ በጣም ትልቅ እርካታ አለው። ከዚህም አልፎ ተርፎ ደግሞ ያው ብዙ ሰዎች መጥተው ጎብኝተው አድናቆትን ሰጥተውኛል። እነ ኦክስፋም እና ግብርና ሚኒስቴር እነሱን ሁሉ ሽልማት ያገኘበት ሁኔታ ና የምስክር አንጫ ሽልማት በት ሁኔታ ነው። ስለዚህ ለስራው የበለጠ መነቃቃትና ፍቅር ሰጥቶኛል። እንግዲህ ወደፊትም ደግሞ በበለጠ ለማስፋትና ጥሩ ሁኔታዎች ደግሞ ቢመቻችሁ ብዙ ነገሮች አሉ። ለምሳሌ ማንዋል ነው፣ ምንስ በእጅ ነው የምንሰራቸው። አለባ ነው የውሃ ጉድጓዱ በእጅ ነው፣ ውሃ ማውጣቱ በእጅ ነው። ግን ከዚህ በዚህ በነህን ተያተንታርሶ ግን በቂ ሁኔታ ላይ ነው ያለው የበለጠ ደግሞ በተለያዩ ነገሮች ታግዞ ቢሰራ ስራው ሰፋ ብሎና ጥሩ አይነት ሁኔታ ጥሩ ውጤት እንደሚያሳይ ገምታለሁ። ያው ዋና ዋናዎቹ ከነ መካከል ይሄው ባላለሁ ምኖረው እዚህ ወረዳ 9 ሳሪስ አዲስ ሰፈር አካባቢ ነው። ስራ የለኝም፣ የቤትም በቤት ነበርኩ። ከዛ ለልጆቼ እስቲ ልሞክር በዚህ በክፍለ ከተማችን ዶሮ ምናምን ምናምን መሰጠት ሲጀምር እስቲ ልሞክር ልይ ዶሮ ብዬ 15 ዶሮ ወሰድኩና ጀመርኩ። በ15 ዶሮ ሳየው ጥቅሙ ደስ ይላል። ስለዚህ ለምን ከፍ አድርጌ አልጀምርም እያሰብኩና ኬጂ ሰርቼ ምን ብዬ መቶ ዶሮ ተነጋግሬ በመቶ ዶሮ ለምን አልጀምር ብዬ በመቶ ዶሮ ጀመርኩ እና የሁለት ወር ከሰባ ቀን ዶሮች አስገባው። ከዛ በኋላ እነሱ ከሁለት ወር በኋላ ከመቶዎቹ ሰማንያዎቹ እንቁላል መስጠት ጀመሩ። እና እኔ አሁን በፊት ስራ የለኝም የቤት እመቤት ነኝ። ልጆቼን ነው ማሳድገው በአንድ ሰው ነበር አሁን ቢያንስ የተወሰነ ነገር ራሴን የምችልበትን መንገድ ከፍቻለሁ ማለት ነው። ወደፊት ከዚህ በላይ ለመስራት ጨምሬ ብችል ጨምሬ ለመስራት ሐሳቧለኝ እንደ እግዚአብሔር ፍቃድ። ብልፅግና ፓርቲ እንደሚታወቀው የሰው ተኮር ፓርቲ ነው። ሰው ተኮር ፓርቲ ስንል ደግሞ በምንሰራውና በምንተገብራቸው በእያንዳንዱ ስራዎች ውስጥ የሚታይ የሚጨበጥና የሚዳሰስ ተግባራቶችን በመስራት ነው። ከእነዚህ ውስጥ አንዱ የከተማ ግብርና ስራዎቻችን ለአብነት መጥቀስ እንችላለን። በቤታችን በኩል የሚሰሩ ዋና ዋና ስራዎቻችን አንዱ ባሉት ስድስቱን ቀጠና ላይ በጸዋ ዘርፍ አደራጅተን ወደ ተግባራዊ ማስገባት የስራ ድል ከመፍጠር በዘለለ ተጨባጭ ኢኮኖሚካሊ ከመደጎም በዘለለ ገቢያው ላይ በሰንዴ ማርኬት በማቅረብ የራሳቸውን ገቢ ከመፍጠር በዘለለ ገቢያው ላይ ትልቅ የሆነ የዋጋ እንዲቀንስ አስተዋጽኦ በማድረግ ላይ ይገኛሉ። በተመሳሳይ በእንስሳ ዘርፍ ብንወስድ በዶሮ ክላስር በፋሚሊ ቢዝነስም ሆነ እንዲሁም ደግሞ በዶሮ እርባታ የተሰማሩ ማውራና ባውራዎች አሉ። በተጨባጭ በዚህ ሞዴል የዶሮ ክላስተር ለመፍጠር ይችለናል። በዚሁም የስራ እድል ፈጠራም በተመሳሳይ ቋሚ የስራ እድል የተፈጠረበት ሁኔታዎች አሉ። እንዲሁም በንማነብ በተመሳሳይ ሞዴል የንብ ክላስተር የተፈጠረበት ሂደት አለ። በተጨማሪም ደግሞ አጠቃላይ እንደ ጽህፈት ቤታችን የወጥነት ባለው መንገድ የክትና ድጋፍ ስራዎቻችን በመስራታችን ምክንያት ከዚህ በፊት ተግባር ላይ ያልገቡ ማህበራቶችን ወደ ተግባር እንዲገቡ ከማድረግ በዘለለ በማህበረሰብ ውስጥ የፈጠርነው የአመለካከትና የግንዛቤ ቀረጻና ለውጥ ምክንያት በእያንዳንዱ ግለሰብ ውስጥ የስታንዳርድ በማስጠበቅ ለጽዋ ዘርፍ ሰፊ ስራዎች ለመስራት ሞክረናል።